እንኳን ለጾመ ሐዋርያት በሰላምና በጤና አደረሳችሁ አደረሰን። ስንድዋ ቅድስት ቤተ ክርስቲያናችን በአዋጅ ከደነገገችልን ሰባቱ አጽዋማት መካከል ይህ በዓለ ጰራቅሊጦስን ካከበርን በኋላ የምናገኘው ጾመ ሐዋርያት ነው። አብዛኞቹ ክርስቲያኖች ይህ ጾም በሰኔ ወር ስለሚጾም የሰኔ ጾም የሚል ስያሜ ሰጥተውታል። ይህንንም ጾም ሐዋርያት ጾመውታል። እነርሱም ጌታችንን አብነት አድርገው ጾመዋል። ጌታችን የትምህርትና የታምራቱን መጀመሪያ ጾም እንዳደረገ ሁሉ እነርሱም ትምህርት ከማስተማራቸው፣ ታምራት ከማድረጋቸው በፊት ጾም እንደሚቀድም ከጌታቸው አብነት አድርገው ጾመውታልና፣ እኛም እነርሱን አብነት አድርገን እንጾመዋለን። እነሆ የማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው ጌታ ሆይ እኛ ፈሪሳውያን ብዙ እንጾማለን ያንተ ደቀ መዛሙርት ግን አይጾሙም ብለው ሐዋርያትን ከሰዋቸው ነበረ። እነሆ እነርሱ ሙሽራቸው ከእርሱ ጋር ያለ ሚዜዎች ስለሆኑ አሁን ሊጾሙ አይገባቸውም፣ ነገር ግን ሙሽራቸው ከነርሱ በተወሰደ ጊዜ ይጾማሉ ባላቸው አምላካዊ ቃል መሰረት እነሆ ሙሽራቸው ኢየሱስ ክርስቶስ ወደ ሰማየ ሰማያት ካረገ መንፈስ ቅዱስን ከሰደደላቸው በኋላ እነርሱ ይህን ጾም ጾመውታል። እኛም እነርሱን አብነት አድርገን ይህን ጾም እንጾመዋለን። ከሁሉ በላይ በምትሆን ሐዋርያት በሠሯት በመካከላችን ባጸኗት በአንዲት ክብርት ቤተ ክርስቲያን እናምናለን።